ኢየሱስ ክርስቶስ የአዳምን ዘር ለማዳን የከፈለውን ዋጋ በማሰብ ምዕመናን በጎንደር መንበረ መንግስት መድኃኔ ዓለም ቤተ ክርስቲያን ዕለተ አርብን በስግደትና በጸሎት አሳልፈዋል። የኢየሱስ ክርስቶስ ስቅለትን ስናስብ ፍቅርና ትህትናን በመላበስ መሆን እንዳለበትም ምዕመናን ተናግረዋል። ተጨማሪውን ከአገኘው አበባው እንከታተል በጎንደር ከተማ መንበረ መንግስት መድኃኔዓለም ቤተ ክርስቲያን እንገኛለን። ዛሬ የድህነት ቀንን በማሰብ ጌታ ኢየሱስ ክርስቶስ የከፈለውን ዋጋ ታሳቢ በማድረግ ምዕመናን ከጠዋት ጀምሮ በጸሎት በጾምና በስግደት ቀኑን እያከበሩ ይገኛሉ ማለት ነው። ጌታችን ስለተሰቀለልና እሱ የከፈለውን መስዋዕትነት በትንሹም ቢሆን የእሱን ስቃይ ለማሰብ የምናደርገው ነገር ነው። በባዶ እግራችን ስኒ ትንሹ ቢሆን የእሱን ህመም እንታመማለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ ለኛ ስላሴ ተሰቀለው አዳም በአጠፋው ጥፋት አምስት ሺህ አምስት መቶ ዘመን በነበረውን ስንሰቀ የመከራ ለማጥፋት ወደዚህ ምድር ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ለእኛ ተሰቀለበት ጊዜ ቀን ነው። እኛ የምንሰግደው እሱን ለማሰብ ነው። ጌታችን በምድር ላይ እያለ የእኛን ለእኛ የከፈለውን መስዋዕትነት እያሰብኩኝ ነው። እዚህ ማስቀድተው ስግደታችንን፣ ጾማችንን በባዶ እግራችን መሄድም የእሱን ህመምና እንግልት ለማሰብ ነው። ሁሉንም ማድረግ የሚችል አምላክ በመስቀል ተሰቅሎ ሰዎችን እንዳዳነው ሁሉ ይህም በተምሳሌነት በመውሰድ ምዕመናንም በህይወታቸው ይቅርታን፣ ፍቅርን፣ ትህትናን መላበስ እንዳለባቸው በመንበረ መንግስት መድኃኔዓለም ቤተ ክርስቲያን ጸሎትና ስግደት ሲያደርጉ ያገኘናቸው ምዕመናን ገልጸዋል። ጌታ ኢየሱስ ክርስቶስ ለሰው ልጆች የከፈለው ዋጋ መሞት ሳይኖርበት ሞቶ ከመቤታችን ከቅድስት ድንግል ማርያም ተወልዶ የአዳም በነፍስ የሞተውን ሞት ለማጥፋት ብሎ በስጋ ሞቶ ተሰቃይቶልናል። ይህም የሚያስረዳው ፍቅርን ነው። ለእኛ ያንን ሁሉ መከራ ስለከፈለልን የመከራችን ዘመን ያልፍ ዘንድ እሱን ዋጋ የተቀበለውን በማሰብ እየሰገድ እንገናኛለን። ከጌታችን መድኃኒታችን ስቅለት የምንማረው ፍቅርን፣ ትህትናን፣ ሰላምን እንማራለን። ጌታችን በምድር ላይ ያለ ለእኛ የከፈለው መስዋዕትነት የሚያሳየን የእሱ ፍቅርን እምነትን መተሳሰብና ይቅርታን ነው። ቃል ኪዳንን ነው። ዋጋ የከፈል ለፍቅር መሆኑ ዋናው ነገር ለፍቅር መሆኑና ፍቅር እንድንሰጥ እንድንቀበል፣ ይቅርታ እንድንጠይቅና ይቅርታ እንድንቀበል ያደርጋል። ስቅለት የራሱ የሆነ ሚስጢር ያለው ሃይማኖታዊ አንድምታ ያለው እንደሆነ ይታወቃል። በዚህም ምክንያት እንግዲህ ሊቃውንቱ ከጧት ጀምሮ ስርዓቱን ሲያከናውኑ፣ ምዕመናን ደግሞ ትምህርት እያገኙ እንዲሁም ደግሞ ስግደትና ጾማቸውን እየከወኑ ነው እስካሁን የቆዩት።